አንድ አመት ተኩል አንድ ቲሸርትና አንድ ቁምጣ አብሮ የታሰሩ ልጆች ይኖራሉ እዚህ። አንድ አመት ተኩል እስር ቤት ውስጥ በአንድ ቲሸርትና በአንድ ቁምጣ ያለ ጫማ አሳልፍን። እስር ቤት ውስጥ ከወንድሞቼ ጋር ወደ ሀገር መጣው። እቺ ልጅ አላገኘሁ፣ አላወራም፣ ምን አላልን። ይሄ ነው እንጂ እኔ ብሯን አልበላሁ፣ አልወሰድኩ፣ ብሯን አልወሰድኩ። በለመርዳት ድምፅ ይሰማል? ግን ወይስ? አዎ ይሰማል። ኦኬ እና እዚህ ጋር አንዳንድ ሰዎች አንዳንድ ጠላቶች ይኖራሉ በእርግጠኝነት። ምክንያቱም የኔን እድገት የማይፈልጉ ሰዎች አሉ፣ የኔን ለውጥ የማይፈልጉ ሰዎች አሉ። ከዛ አንጻር ሌባ ምናምን የሚሉ ሰዎች አሉ። እኔ አልበላውም። ይሄ ጉዳይ ዛሬ አራት ዓመት የሆነ ጉዳይ ነው። አንድ አመት ተኩል ታሰርኩ። ከሳውዲ አረቢያ ከመጣው ሶስት አመቴ ነው። አራት ዓመት ከዛ በላይ የሆነ ጉዳይ ነበረ። ይሄ በደንብ ማወቅ አለባቸው ሰዎች እና ዛህራ መሰለች የምትባለው ወይም ደግሞ ይህን ጉዳይ አቀጣጥረ ወደዚህ ያመጣችሁ እኔን ለመበቀል ያደረገችው ነገር እንጂ ለፋጥማ ማዝን አይደለም። እኔና ዛራ በደንብ እንተዋወቃለን። አላ በእኔና ባንቺ መካከል አለ። ያን የሰጠሽኝ የቁርአን ስጦታና አበባ መቼም አትክጂም፣ የአላ ስም ስላለበት አትክጂም። ያን የፍቅር ደብዳቤ ጽፈሽ ሽላክሹን አትረሺም። ግን በወቅቱ እኔ ፍቅረኛ ስለነበር ከሃናን ጋር ስለነበርኩኝ ከሃናን ጋር በመሆኔ ነው ተናዳ። በየኮሜንቱ ነው በነገራችን ላይ ዛራ፣ በየኮሜንቱ ነው የምትሰድቢኝ በየኮሜንቱ እየገባች ፖስት በማድረግበት ሰዓት ከኢትዮጵያ ከመጣው ጊዜ ጀምሮ ሌባ ሌባ እንደዚህ ማትለኝ ነገር የለም አላ ለሁሉ ነገር ይከፍላል እና ይሄን ያለው ነገር ማለት ነው እኔ ብሯን አልበላሁም ብሬን በኋላ ከእስር ቤት ከገባህ በኋላ ወደ ኢትዮጵያ ገብተህ ህይወት ክን ስትቀጥል የፋጡማ ሀቅ አለብኝ እና አፈላልጌ ልስጣት ብለህ ሞክረህ ታውቃለህ ሞክሬ አላቅም ግን አስቤ አውቃለሁ ሙከራ ያደረገው አልዋሽ። በምን ሞክራሉ? በማን በኩል አግኘት? አንደኛ በዛ ጊዜ እዛ ስትነግረን ቤተሰብ እንደሌላት እናት እንደሌላት ወንድም እንደሌላት ምንም ዘር ምንም ዘር የተባለ ከእሷ ቤተሰብ እንደሌለ ነበር የነገረችኝ። ማስረጃ አለ፣ ቶፊት ቪዲዮ ላይ አለ፣ ዩቱብ አለ ብላን ነበር። አሁን ደግሞ ቤተሰብ እንዳላት ምናምን የማየው እንደሚጎረ ቤት እንዳላት፣ ቤተሰብ እንዳላት፣ ቤት እንዳላት ነው እያየሁ ያለሁት። በዛ ጊዜ ግን ቤተሰቦቿ እንደሞቱ እናቶቿ እንደሞቱ አባቷ እንደሞት መአት ምንም ነገር መግቢያ ማውጫ እንደሌላት ነበር ነገርች። ስንት ጊዜ የሆነ ከአይመኒታ ሀገር ቤት ከገባህ ሶስት አመት ተኩል በሶስት አመት ተኩል ውስጥ ኤኒ ታይም ልትሞት እንደምትችል ታውቃለህ አይደል? እንደ ሞቼን የተነሱት ስለዚህ፣ ታዲያ በዚያ ሰዓት ሞታ ብትቀር ኖሮ የዚች ሴትዮ ሀቅ ይዛ ከሄድክ ማለት አይደል?

በጣም ጥሩ የዛ ጊዜ የምንነበረ ነበረ መሲ እንግዲህ ነፍሷን ይማረው፣ ምንድን የተባለው ብሩ አሁን ከሰጠናት ስለማይታወቅ ወደ ሀገር ቤት ትግባና የሷን ሌሴፓሴ እያፋጠንች ነበረ። የሚገርምሽ ኦልሬዲ እኮ ገብታ በሳምንቱ ብሩ እንዲላክላት ከመሲ ጋር እና አቡ አሜራ የሉም እዚህ። እኔ እና መሲ ነበረ ነፍሷን ይማረው እና ተነጋግረን ወደ ሀገር ስትገባ ቀሪው ልልክላት ነበረ። እኛ ሀሳባችን እዛ ለምንድነው ብዙ የተጠራጠርናቸው ነገሮች ስለነበሩ እሷ ያለችን ነገሮች እና ብዙ ነገሮች የሚጋጩ ነገሮች ነበሩ። በፋጥና ጉዳይ ላይ ቢጋጩና ና የውሸት ሴትዮ ያልታመመች ብትሆን ብሩ እንድታደርገው ነበር ሀሳብ ነው። እኛ ብሩ ልንወስዱ አልነበረም እኮ በህዝብ ብር ማንም የማዘዝ ተማመንሰጥቷል። ስለዚህ እቺ ሴትዮ እግሯ ዲስክ መንሸራተትም ሆነ ብሩ ህዝቡ ሲሰጥ የሰጠው በሷ ስም እስከሆነ ድረስ ዳይሬክት ህዝቡ ዩቱብ ቪዲዮ ላይ እቺ ሴትዮ ብሩን በእጇ ስትረከብ ህዝቡ በቪዲዮ ባይኑ እስካየ ድረስ ብሩ እሷ ጋር ነው መሆን ያለበት። ዋሸችም ሁነት ተናገረችው አንድ የሰብሳቢ አካል እያንዳንዱ እዚህ ቤት እርዳእኔ ለኝ ኃላፊነት ጋር በመጀመሪያ ደረጃ የሰበሰበላት አካል በሽተኛ ናት አደለ የሚለውን ነገር በሜዲካል ሪፖርት በማስረጃ ሳያይ መሰብሰብ የለበትም። ምክንያቱም ውሸት ሆኖ ቢገኝ የህዝብ ብር ነው የሰበሰበው አካል ነው ማለት ነው። የህዝብ ብር አሁን እኮ ይሄን ልምድ ያገኝሽ እኮ አቡ እኛ እዛ ሀገር የከፈልናቸው መስዋዕትነት አሉ። ሳናውቅ በሞኝነት በያዋህነት ያለ ማስረጃ ብዙ ሰዎች ፎግሮናል ሸውሎናል ኩላሊት ብለን የሰራንላቸው ሰዎች አሉ፣ ኩላሊት ያሌለባቸው ታሪክ እንዝላልነት ሳይሆን በያዋህነት ያደረግናቸው ነገሮች ናቸው እና የውቀት ማነ ኃላፊነት አለመሰማት ስለ ህዝብ ገንዘብ ኃላፊነት አለመሰማት ይለያያል። ስለ ህዝቡ ገንዘብ ኃላፊነት የሚሰማኝ ከሆነ ያመለኝን ህዝብ በእኔ ግዴለሽነት አምጥቼ ሜዲካል ሪፖርት ሳላይ የሕክምና ማስረጃ ሳላይ ድምፅ ከሆንኩኝ እኔ ነኝ ህዝቡን እያስበላ ያለሁት። ለምን ህዝቡን ይናምኑ፣ ያንን ሰው የሚረዳው ህዝቡ አያውቀውም። ገባት አንተ ናምኑ፣ ለአንተ ስብ ገንዘብ ሲሰጥ አንድ ነገር አለ፣ ሆነች በእኛ ጊዜ የነበረው ጊዜ እና አሁን አንቺ አንቺ የምትናገሪው ነገር በጣም የተለያየ ነው። በእኛ ጊዜ በየዋህነት ነው የምንሄደው። ማስረጃ መረጃ የምንላቸው ነገሮች የለም። ሰውየው ታመም ብሎ ከመጣ ይዋሻል ብለን አናስብም፣ እናምኗዋለን በየዋህነት። ምክንያቱም እኛ ስደት ላይም ስላለን፣ በኋላ ላይ ግን ነገሮች ከኤክስፒሪየንስ ምክንያቱም አንድ ሰው ከትምህርት ቤትም ይማራል ከልምድም ይማራል። አንዱ ከልምድ ያገኘነው ትምህርት ምንድን ነው? ሰዎች በውሸት ሳይታመሙ ታመመ እንደሚለው አወቅን አውቀናል። ይሁ ለምሳሌ ከጊዜ በኋላ ነው ያወቅነው። ግን ያን ያደረግነው ደሊበረትሊ ሰዎችን ለመጉዳት ወይም ብር ለመሰብሰብ ሳይሆን ሰዎችን ለመጥቀም ካለን ፍላጎትና ጉጉት ነው። ሌላ ነገር አለም። ያን ጊዜ እኛ ለሶሻል ሚዲያ አሁን እንዳለ አለ እዛ ጊዜ ገና አዲስ እያቆጠቆጠ ያለ ሶሻል ሚዲያ ነው። ስለዚህ በማንኛውም መንገድ ነው የምንሮጠው። በልጅነት ገብቶሻል። ከዛ አንፃር ነው ልጅ ቶፊክ የሚሰበሰበው እንጂ ከክፋት ወይ ከሌላ ነገር ምናምን ከእንዝላልነት በጭራሽ አይደለም። ከእውቀት ማነስ ሊሆን ይችላል ወይንም ለመርዳት ካለ ጉጉት እና ፍላጎት። እኛ እኮ ሳውዲ አረቢያ ላይ ብር ስና ያን ጊዜ አንቺ አሁን ለምሳሌ በወረቀት ጽፈሽ ምናምን ሚዲያ ላይ ቁጭ ብለሽ ነው። እኛ ሳውዲ አረቢያ ላይ ስንረዳ ያን ጊዜ ቤት ለቤት እየሄድን ነው። በጣም ሪስክ ነው። ያ እኮ ነው እኔን ዋጋ ያስከፈለ እስር ቤት ያስገባኝ እኮ ያ እኮ ነው ቤት ለቤት በመዞረግ ታዲያ የተከሰስኩበት እና ላይ ለመንግስቱ ነው የሚላከው። በመንግስት አካውንት ነው ብር የሚሰበሰበው። በግል አካውንት አለም ለምሳሌ መቼ ታስራለች? ሰው ማያውቁ ነገር መቼ ታስራ ነበር? ለምሳሌ ብር በሷ አካውንት ገብቶ አንድ ነፍሷን የማሮ፣ ሁለተኛ ታስታውሺ ከሆነ በእንትና ጉዳይ ላይ ስትፈለግ ነበረ። ያን ጊዜ በማን በማ ጉዳይ ላይ ነው ስትፈለግ ነበረ? ሮጣን ወደ ኢትዮጵያ የጠራናት ያን ጊዜ እኔ ነበርኩ እዚህ አምልጣን የመጣችው። እንደዚህ ሁሉ ነገሮች ነበሩ እና ከዚህ ከዚህ አንጻር ነው እንጂ ከእንዝላልናስ ኢትዮጵያ እንደገባክ ሶስት አመት ተኩል ልታገኛትም አልሞከርክም። ገንዘቧ ግን ትዝ ብሎኝ ነበር ብለሃል። አስበሃት ነበር ቢሊየነር ነክ ማሻላ ቢሊየነር ሆነክ እንደዚህ አይነት ጥሩ ላይፍ እየኖርክ ቻይና እየሄድክ፣ እንግዲህ አሁን ኮመንታተሮች ናቸው ቻይና እንደሄድ የነገሩ ቻይና እየሄድክ ጥሩ ህይወት እየኖርክ ፋይፍ ስታር ሆቴል እያረፍክ እቺ ምስኪን ደግሞ እንደዚህ ተርባ ታማ መድኃኒት አጥታ አንተ ይህንን አታውቅም ነበረ። ሶ ዩ ከን ጀስት ሜክ ዋን ቪዲዮ፣ አንድ ቪዲዮ ሰርጠን እኔ እኔ ማምንበትን ነገር ነው ስለ ሀቅ ሳወራ የሰው ሀቅ ካለብኝ እና የዛ ሀቅ መሞት ካልፈለጉ ጀስት ሲምፕሊ ቪዲዮ ሰራለሁ። በነገራችን ላይ አሁን እንደዚህ አይነት ነገሮችን ለማሰብ በጣም ፍሪ አእምሮ ይፈልጋል፣ ነፃ አእምሮ ይፈልጋል። እኔ ጠዋት እስከማታ አእምሮ በጣም ቢዚ ነው በኦርደር በቢ በስራ በምናም በጣም በጣም ረዲ ታይቶኛል። ታይቲኒንግ አለ። በራሴ በራሴ ጉዳይ ግን የማልዋችሽ ነገር ቅድም እንዳልኩ ሻቡ እችሊ ሳላስባት ቀርቻ አላቅም። የት ነው የምትኖረው? እንደውም እኔ ለህክማ ለባለቤቴም ወለየ ስለሆነች እንደዚህ ፋጡማ የምትባል ልጅ እኮ እንደዚህ ሁሉ ነገር ያት አለው። ሚገርም ለባለቤቴ አማና በሞትም የሆነ ነገር ቢኖርም የሆነ ፋጡማ የምትባል ልጅ አለች። የሆነ ጊዜ ከመጣች ከጻፍችልሽ ከደቡብ ፋጡማ ነኝ ካለችሽ ኦኬ። ግን አልጻፍችልኝ፣ እሷ እኔ አላያትም። እኔ እሷን በጨለማ ተመልሶልኛል። አይመን ቴንክ ዩ ዛሀራ። አቤት ጥያቄ ዳንቺ ነው። አይመንም ሳታናግሪ የሰው ሀቅ አለብኝ። ከሞትኩ እንኳን እንድትከፍልለት ከሞተ እንኳን ለባለቤቱ ነግሯል። ለአይመንም ኮንታክት ሳታረጊ ለምን ነው? ብዙ ጊዜ እንዳለሽ ጠቅሶታል። ብዙ ጊዜ በፌስቡክ እጽፍለት ነበር፣ በኮሜንት ላይ እጽፍለት ነበር፣ በውስጥ በሜሴጅ ሳያየው ሲቀር በውስጥ እጽፍለት ነበር። ከዛም በሁለት ቀኑ በሶስት ቀኑ ያያዋል፣ አይመልስም። እያየ ዝም ነው የሚለው፣ ያርቀኛል ማለት ነው። ስለዚህ ስላይ አይመልስልኝ የምንጭ ብዙ ጊዜ ጠይቄዋለሁ። የዝህራ መሴጅ ለምን አልመለስክም? ፋጡማ አልተማረችም ተናግራለች። አሁንም ፋጡማ በጎረቤት ቲክቶክ ነው የመጣችው። እሺ ቆይ ሀቡ የሚሰድብሽን ሰው ነው የምታናግሪው? በሰላም የሚያናገርሽን ሰው ነው የምታናግሪው? ኦፍኮርስ በትህትና በሰላም የሚያወራኝን ሰው ነው። ሌባ ብላ እያለች ምንድን ነው ማናገራት? እሺ ዛህራ፣ ሌባ እያልሽ ትሰድቢው ነበር? ሀቡ እኔ አልሰርጎም። አሁን ሳይለንት አድርገ ተራዊ ኔ ነው ላውራ። እሺ ሳይለንት አድርገ ሚውት አድርግላት። አይመኒታ ታውራ እንዳለው፣ አንቺ ለፍቅር ጠይቀሽ እምቢ ስላለሽ ልትበቀይው ነው ሚዲያ ላይ የፋጡማን ሐቅ መብላቱን ያመጣሹ አይደለም። ከሀ እስከ ፐ እንዴት እንደምትተዋወቁ ንገሪ። እሺ አይመኒታ፣ ዛሬ አንበሳ መንጋጋ ውስጥ ገብተሃል። ማምለጫ እሱን ዳይሬክት ማናገር አትችይ። አንተ አይመኒታ ስታወራ ዛሀራ ሚውት አላበራችሁም። ሚሀይየን ሚውት አላበራችሁም። ስለዚህ አንተም እሷ ስታወራ ሚውት እንዳታበራባት። ነጥብ ያዘና ከፈለግን ጥያቄ ካለክ ነጥብ ይዘህ እዚህ ጋር ነው። ሚውት አድርግ፣ አታንሳ ሚውት እ እሺ ዛህራ፣ አሁን እስካሁን ድረስ አንቺ አይመኒታ ሙሉ ሲያወራ አላቋረጥሽውም። አሁን አንቺንም ማንም አያቋረጥሽም። ተናገሪ። እሺ አይመኒታ የዛን ጊዜ ለፋጥማ ጉዳይ ከመጣ ውጪ በሶሻል ሚዲያ እንጂ አላቀው። አንድ በይ አንድ ይቅርታ አለ። ሁለተኛላችሁ አምስት ሺ ዘጠኝ መቶ ሰዎች ሳዲቅ ሞባይል ሾፕን ፎሎ አድርጉ ፕሊስ ፕሊስ። ይሄ ለእኔ ነው። እናንተ ምንም አትጠቀሙም። ሳዲቅ ሞባይል ሾፕን ፎሎ ስታደረጉ እኔን ግን ትጠቅሙኛላችሁ። ምክንያቱም ሳዲቅ ሞባይል ሾፕ ሀምሳ ሺህ ፎሎ ሲገባ ለልጄ ለሳይመን አይፎን ሴቨንቲን ፕሮ ማክስ ጊፍት እንደሚሰጠኝ ቃል ገብቶልኛል። አሁን አርባ አርባ ሺህ አድርሻለሁኝ ጋይስ። በዚህ ሶስት ቀን ውስጥ አርባ ሺህ ስድስት መቶ አድርሻለሁ ትንሽ ነው የቀረኝ። እባካችሁ ቅኖች እርዱኝ። እኔ ለራሴ አስቸግሪያችኋል፣ አቅም አይደል። እስከ ዛሬ ለታማሚ ቻሌንጅ ምናምን ነው ፎሎ አርጉ ምላቸሁ። አሁን ግን ለራሴ ለግል ጥቅሜ ነው እየጠየቅያችሁ ያለው እና ምቀኝነት ከሌለባችሁ ጅስት ፎሎ አድርጋችሁ ሳዲቅ ሞባይል ሾፕን። እኔ ልጄ ሳይመን ዘጠነኛ ዓመት ልደቱን ከቀናት በኋላ አክብራለሁ። ለልደቱ ስጦታ አይፎን ሰቨንቲን ፕሮ ማክስ እንዲሰጠኝ አምስት ከኪሳችሁ ሳይወጣ ፎሎ በማድረግ ብቻ አቤት ሳይመን አቡ አንድ ነገር ብቻ ነገር እሺ እኔ ባለትዳር ነኝ አይደለሁም? ነክ አንድ ሴት ገብታ ሙልጭ ልጬን ስታወጣ ሚስቴ ስታየው ምንድነው የሚሰማኝ ንገሪኝ። ይሄ ዲስሪስፔክት ነው፣ በጣም ብልግና ነው፣ አይደረግም። አይታለች፣ ሂክማ ይኸውም አጠገቤ ነች። ሂክማ አይታለች። ምንድነው ከዚች ልጅ ጋር ያለ ግንኙነት ሴት እንደዚህ የሚሳደመ ትልኛለች፣ እሷ የሆነ ነገር ሲኖር ነው የሆነ ግንኙነት አለ ማለት ሁሌ እንዳለች ግን፣ ሂክማ በዚህ አይነት ሁኔታ እንዴት ነው ማውራው ከእሷ ገባ እሱ ትክክል ነገር የምትሳደብ ከሆነ የብልግና ነው። ዛራ አሁን ተሳድባ ከሆነ አንተ ማስረጃ ታቀርባለህ። ዛራ ለመሳደቧ እሷ አልተሳደብኩም ብላለች። አንተ ማስረጃ ታቀርባለህ። መሳደብ አይቻልም። ማንም ማንንም የመስደብ መብት የለውም ብልግና ነው። እሺ ዛራ አርጋችኋል። ሁላችሁም ሳዲቅ ሞባይል ሾፕን ሁላችሁም እዚህ ጋር ያላችሁ ስድስት ሺህ ሁለት መቶ ሰው አላችሁ። ሳዲቅ ሞባይል ሾፕን ፎሎ አድርጉ። ከእናንተ ምንም ሳይቀነስ ልጄ ሳይመን አይፎን ሰቨንቲን ፕሮማክስ ይሸለምልኛል። ከእናንተ አምስት ሳይወጣ ከኪሳችሁ በጣታችሁ ብቻ ጠቅጠቅጠቅጠቅ ፎሎ አርጋችሁ ከፈለጋችሁ ቆይ የለም ማለት ሳሊቅ ከፈለጋችሁ ልጄ ሞባይሉን ከተሸለመ በኋላ ፎሎችሁ ማንሳት ትችላላችሁ። ብቻውን ፎሎ አርጉልኝ እንዲሰጠኝ አይፎን ሰቨንቲን ፕሮማክሱ ለሳይመን እንዲሰጠው ለልጅ ለልጅ ስለሆነ ነው እንጂ ያለምናችሁ ነበር፣ ግን የልጅ ነገር ሆኖብኝ ነው እና ፎሎ ሀምሳ ሺህ ከሞላ በኋላ ልክ ሳይመን የምስጋና ቪዲዮ ከሰራ በኋላ ከመለካችሁ ማንሳት ትችላለ። ሀራም ሳዲቅ እኳ አይገባውም። በጣም መልካም ሰው ነው። እንደዚህ ማለት እኮ አይገባኝም። ሳዲቅ እኮ አይገባውም። ጥሩ ሰው እኮ ነው። የሀራም ቅበ ሳዲቅ ጥሩ ሰው ነው ማየትሙት እሺ፣ ፎሎ አድርጉት ለኔ ስትሉ ሳይሆን እሱ ጥሩ ሰው ስለሆነ ራሱ ፎሎ አድርጉ። በጣም መልካም ሰው ነው። እኔ እንደም የዱባይ አበሾች እንዳያከስቡ ትፈራለው። ዱቤ ምናምን እቃ እየወሰዱ ምስኪን ነው። ቤቴ ሳምንት ልቅ ሳዲቅ ሰምተካል። ያልኩትም ምግብ እየበላሁ ነበር፣ ሳል ነበር አፍያ ማለት የተባረከ ይሁን ማለት ነው ብላ ጌታ በጣም የቱ እኔ ለፎሎ ብዬ አይደለም፣ ልጅሽን ስለምወደው ነው ብሎኛል እኮ መጀመሪያም፣ ሳይመንን ስለምወደው ነው የምሸልመው ብሎኛል። ለፎሎ ብዬ አይደለም። ግን እኔ ደግሞ ያለ ፎሎ በነፃ እንዲሰጠኝ ደግሞ አልፈልግም። ህሊና አይቀበለው። እንደዚህም የዋህ ተገኘ ብዬ ዝም ብዬ አልበላም። ሀራም ግፍ ምናለም እኔ ድሮም ለፎሎ ብዬ አይደለም፣ መጀመሪያም እኔ ሳይመልም ስለምወደው እንጂ ለፎሎ ብዬ አይደለም ብሎኛል። እና ሁላችሁም ሳዲቅ ሞባይል ሾፕን ፎሎ አድርጉልኝ። ሁላችሁም አርባ አንድ ሺህ አራት መቶ ደርሰናል። ሁላችሁም እዚህ ጋር ያላችሁ አንድ መልካም ነኝ ያለ ሰው ፎሎ ሳያደርገው እንዳይቀር። ቴንኪዩ። ወደ እናንተ ሳዲቅ ሞባይል ሾፕን ፎሎ እያደረጋችሁ እኛ ወደ ዘሐራ እንሄዳለን። ዛሃራ አካ አይመኒታ ጋር እንዴት እንደተተዋወቃችሁ? አይመኒታ ያለው ነገር እውነት ነው ወይ? አንቺ አይመኒታን አፍቅረሹ ጠይቀሹ ደብዳቤ፣ ስጦታ፣ አበባ ምን ምልከሽለት እሱ ግን እኔ የሃናን ከሃናን ጋር ነኝ ሃናን እንሞደው ሶሪ ያልፈልግሽም ስላለሽ ተናደሽ ሚዲያ ላይ እንዳወጣሹ ነው እየተናገረ ያለው። ሰው ነገር ምን ያህል እውነት ነው የሚለው? በመጀመሪያ ውሸታም እንደሆነ ይታወቅልኝ። በጣም ይፈራኛል። ለምን ብትይ፣ እውነተኛ ሴት ስለሆንኩ እውነት

በእናትሽ እኔ ከአንቺ ጋር ማውራት አልፈልግም፣ የፋጡማን ቁጥር አምጪ ብሎ ዳይሬክት ፋጡማን ኮንታክት አድርጎ መስጠት ይችላል። ከልብ ካለቀሱ አንጀት አይገድም። አንድ ሰው የሰው ሀቅ ይዤ አልተኛም፣ አይምሮ ሰላም አይሰጠኝም ካለ ያንን ሀቅ ወስዶ እንደው ያንን ሰው ቢያውጣው እንኳን ቢያጣው ወስዶ ለቻሪቲም ይሰጣል። ሚዲያ ላይ ሁጥጠቀ ደግሞ ሲ አደቀ በአላ አብቆኝ እሺ፣ እኔ እሱን በወደውና የፍቅር ጥያቄ ብጠይቀው አራት አመት ሙሉ ለምን ድም ጤናትፍቻ ተቀመጥኩኝ? ፍቅር እኮ ማቆሚያ የለውም። ያፈቀረ ሰው እኮ ጠዋት ማታ ነው እኮ በየሚዲያው ስሙን የሚያነሳው። እኔ ሲጀመር ሶሻል ሚዲያ ተጠቃሚ አይደለሁም። ዝም ብዬ አንዳንዴ አንቺን ነው የምከታተለው፣ አስተማሪ ሰዎችን፣ አስተማሪ ነገሮችን ነው እንጂ፣ ስራና ስራ ላይ ብቻ ነው አትኩሮቲ ፍቅር ከያዘኝ ከሱ ከወደድኩት አራት አመት ሙሉ ድምፄን አጥፍቼ ለምንተቀመጥኩኝ ለምን በቃ ፍቅር ማቆምን ነው እንዲ፣ ሀቡ ስለዚህ እና ሁለተኛ ብትሆኚ ነበር ባት ማለት እውነት ፍቅር ቢኖርሽ ምን ታደርጊያለሽ? ምን ታመጪያለሽ? አራት አመት የለኝም አለመኖር